ኢኮኖሚ ጠንካራ አቅም አለመፍጠር የተደማጭነት አቅምን ይቀንሳል። ይህም ብቻ ያይደለም፣ ለልመናም ይዳርጋል። በኢኮኖሚ የፈረጠሙ ሀገራት ወይንም አብያተ ክርስቲያናት ያሻቸውን የማድረግ አቅማቸው ከፍተኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጎ የሚባሉ የምጣኔ ሀብት እንቅስቃሴ ጅምሮች ቢኖሯትም ካላት የምእመን ቁጥርና ሰፊ ተደራሽነት አኳያ እዚህ ግባ የሚባል አይደለም። ኦርቶዶክሳውያን ራሳችንን መለስ ብለን እንድናይ በሚያደርግ መልኩ ከከተሞች የራቁ አብያተ ክርስቲያናት አይደለም ልማት ዕለታዊ አገልግሎት የሚሰጡባቸው ንዋያተ ቅድሳት እንኳን በውል ያልተሟሉላቸው ናቸው። ማኅበራትም በተለይ ደግሞ የሰንበት ትምህርት ቤቶች በየአጥቢያው ያሉትም ትልልቅ አቅም አለ። ትልልቅ ሪሶርስ አለ። እነሱን ሪሶርሶች አስተባብሮ ወደ ኢኮኖሚ እንቅስቃሴ እንዲመጡ ማድረግ ነው ትልቁ ነገር። በጣም በዋናነት ትምህርት ላይ ኢኮኖሚ ላይ መስራት በጣም ኢምፖርታንት አስፈላጊ ነው። እኛ የምናስበው እንደዛ ነው። ስለዚህ የሚጠበቀው ምንድን ነው? እነዚህ ማኅበራት አሁንም ወደ ስራ እንቅስቃሴ እንዲገቡ ማድረግ ነው። የገቡትን ማበረታታት ነው። ለምሳሌ የሰንበት ትምህርት ቤቶች ማደራጃ ኅብረቱ ማለት ነው። በኅብረቱ ደረጃ እየተደረጉ ያሉ እንቅስቃሴዎች አሉ። ረጅም ጊዜ የፈጀ ስልጠናዎች ተካሂደዋል። በኢኮኖሚ እርስ በርስ ለማስተሳሰር ከተለያዩ ነገሮች ወይም ተቋማት ጋር ለማስተሳሰር ተሞክሯል። እሱን እያጎለበቱ መሄድ ነው በዋናነት ሰንበት ትምህርት ቤቶች ህብረት የሚሰራው ሰንበት ትምህርት ቤቶች ላይ ስለሆነ እንደዚህ የሚሰሩትን ስራዎች እያጠናከሩ መሄድ ነው እያጠናከሩ መሄድ ነው። እና እንቅስቃሴዎች አሉ፣ ግን አክሽኖች ናቸው በጣም ዝቅተኛ የሆኑ በጣም ዝቅተኛ ስለዚህ፣ ወደ ተግባር ተግባር ከሌለ አስቸጋሪ ነው። እኛ ቤተ ክርስቲያን እኮ አሁን የምንቸገረው አስራት በኩራቱን የሚያወጣ ምእመን አለመኖር፣ በየሰንበቱ ቀን ጥላ የሚዘቀዘቅበት ቤተ ክርስቲያን እኮ ይቻለችው፣ አጥቢያ ቤተ ክርስቲያን ደሞዝ መክፈል አለመቻል ምን ማለት ነው? የእግዚአብሔርን ለእግዚአብሔር የሚል ትእዛዝ ሕግ ባለበት ቤተ ክርስቲያን ውስጥ እኔ አስራት በኩራቴ በአግባቡ አላወጣ ከሆነ ምን አይነት ንቃተ ኅሊና ስላለ ምን ስላልገባይ፣ ይህን የማያወጣውን ሰው በዛ ደረጃ ተምራል ወደ ዜና ብትለው ላይመጣምና፣ አሁንም በጣም በሰፊው በትልቁ መሰራት ያለበት ንቃተ ኅሊና ነው። እዛ ላይ ሲሰራ ሁሉም ነገር ስለሚመጣ፣ ምጣኔ ሀብት በቤተ ክርስቲያናችን በኢደሪ ቆይ ሊባል የሚገባው ጉዳይ አይደለም። በዚህ ረገድ አኃት አብያተ ክርስቲያናት የሚያከናውኑትን ተግባር ምሳሌ ማድረግ ተገቢነት ይኖረዋል። ምንም እንኳን ከሩሲያ ኦርቶዶክስ ቤተ ክርስቲያን ጋር የትምህርት ሃይማኖት ልዩነት እንዳለ አባቶቻችን ቢያስተምሩንም በኢኮኖሚ በኩል በርካታ ቁም ነገሮችን መማር እንችላለን። በሩሲያ ለቤተ ክርስቲያኑ አገልግሎት የሚያስፈልጉ ማንኛውም አይነት ነዋያተ ቅድሳት የሚመረቱት በቤተ ክርስቲያኗ ፋብሪካ ውስጥ ነው። በሩሲያ ውስጥ የሚገኙ ሀገረ ስብከቶችም ምእመናኑ ለአብያተ ክርስቲያናት የሚያስፈልጓቸውን ግብዓቶች ከቤተ ክርስቲያኗ ፋብሪካ እንዲገዙ ዘወትር ያበረታታሉ። የግብፅ ክርስቲያኖችም በምጣኔ ሀብት ላይ እየሰሩት የሚገኙ ተግባር ለእኛ ምሳሌ ሆኖ ሊጠቀስ የሚችል ነው። ዳዊት ደስታ ኦርቶዶክሳውያንን በምጣኔ ሀብት ማጎልበት በሚለው መጽሐፉ መጋቢ አላፍ መክበብ አጥናውን ዋቢ በማድረግ ባሰፈረው ጽሑፍ በግብፅ ኦርቶዶክስ ቤተ ክርስቲያን ታች ያለው ካህን ብቻ ሳይሆን ጳጳሱና ሊቀ ጳጳሱ ገልባጭ መኪናውን ትራክተሩን አገላብጠው ሲሰሩ ይውላሉ ብሎናል። የማላንካራ ኦርቶዶክስ ቤተ ክርስቲያንም እንዲሁ ምጣኔ ሀብቱን አንዱ የትኩረት መስክ አድርጋ ትሰራበታለች። ንቃተ ኅሊናቸው ከፍ ያለ ስለሆነ በጣም በብዙ ችግር ፈተና ውስጥ ስላለፉ በመበታተን በመከፋፈል ውስጥ አልፎ በጣም ብዙ ችግር ደርሶባቸው ነው እንደገና ሪፋይፍ ያደረጉት። የማላንካራ በተለይ እዛ እዛ የነበሩ አባት እኛንም ሲያስተምሩን የነበሩ ፋዘር ጆሲ የሚባሉ በጣም እንቀራረብ መምህራችን ነበሩ። እዚህ ወደ 11 ዓመት ኖረዋል። ፋዘር ጆሲ እና ሲነግረን ያው አንተ እያልኩ ማወራው ከቀረቤታዊ አንጻር ነው እንጂ ካህን ናቸው። ጳጳሱ የሀገሪቱ የቤተ ክርስቲያኑ ጳጳስ የሆነ ሀሳብ ሲኖራቸው የሆነ መልእክት ሲኖራቸው ላሉት ምእመናን በሙሉ የእሳቸው ሜሴጅ አቴ ታይም ይደርሳል። የሆነ ሀሳብ ሲኖሩ ያሳየን አልፋ ዘርጆ የዛሬ የተላቀው በጣም ነው የሚናደደው በኛ ምእመናን በእኛ ቤተ ክርስቲያን አጠቃላይ ነገር በጣም ይበሳጫል። ለምን ምሳሌዎቻችን፣ ምልክቶቻችን ከፊት ማየት የምንፈልገው እና እያየን የኖርነው እናንተን ስለሆነ ብሎ ስለሚያስብ ማለት ነው። ስለዚህ የሆነ የሚስተካከል ስርዓት መኖር መቻል አለበት፣ ከማኔጅመንታችን ጀምሮ ኢኮኖሚው ላይ ምንም ጥርጥር የለውም። እነሱ ጋር አንገናኝም አንገናኝም ኢኮኖሚውን አንዱ ሰፖርት የሚያደርገው ከአስራት በኩራት የተነሳው ለእሱ ስለሆነ ለቤተ ክርስቲያን የሚገባው ለእግዚአብሔር የሚገባው፣ ለእግዚአብሔር ስንሰጥ ቤተ ክርስቲያን ውስጥ የሚሰሩ ስራዎች በሙሉ በዛ መሰራት ስለሚችሉ ማለት ነው። ግብጻዊያን አስራት በኩራታቸውን ባያስገቡ ንስሐ ገብቶ ነው አስቀርቻለሁ አዘግቻለሁ ብሎ የሚሰጡት እኛ ደግሞ ረስተነዋል። አይደለም መስጠት አለብኝ የለብኝም ብሎ የሚያስብ ብዙ እኮ ማለት ካለው ላይ ከተሰጠው ላይ መስጠት፣ ያ ሁሉ ኢኮኖሚ እንቅስቃሴ ላይ ስታስገባው ትልቅ ይሆናል። እንደዛም ሆኖ እንደዛም ሆኖ አምስት አስር እየለቀመች ቅድስት ቤተክርስቲያናችን የምትሰራው ልማት፣ የሚሰሩት ካቴድራሎች፣ የሚሰሩት በጣም ብዙ ስራዎችን ስታስባቸው ከአይምሮ በላይ ነው። ስለዚህ ከነዚህ ከአያት ቤተ ክርስቲያን በጣም ብዙ የምንማረው ነገር አለ ማለት ነው። የኢኮኖሚ እንቅስቃሴ ላይ በደንብ እየገቡ ሲጌድ አሁን ቅድም ብዬ ያለው ምግባረሰብና የቀላል አይደለም ወደ እንቅስቃሴ ሲገባ እኔን ወደዛ ይስበኛል። ምን ስቦኝ ሊሄድ ወደዛ አገልግሎት ብዬ ሳስብ ረ ጥሩ አድርገውታል አለም ስለዚህ ከአሀት ቤተክርስቲያን የምንኮርጀው ወይም መውሰድ የሚገባን ነገር ቤተክርስቲያን እየቀደመች መስራት የሚገባትን ነገር ስትሰራ ወደዛ እንሄዳለን። አሁን የቤት ጉዳይ ችግራችን ሊሆን አይገባም። በጣም ብዙ ትርፍ ይሆኑ ወይም ደሞ ወይም ስራ ላይ ያላስገባናቸው ብዙ ቦታዎች አሉ። ለምን አንሰራባቸው? ማን ይስራባቸው? ፋሲሊቴት ማድረግ ያስፈልጋል። ያለበለዚያ ይሄ ራሱ ሌላ ጊዜ ጸጸት ስለሚያመጣ ማለት ነው ሶ ከዋት ቤተ ክርስቲያን እንዲህ እንዲህ አይነት ነገሮችን እየሰሩ ያሉትን ምእመኑም ቤተ ክርስቲያን ሥርዓቱም አስተዳደሩም የሚሰሩትን ነገሮች መኮረጅ ከቻለም ብዙ እንቅስቃሴ ውስጥ ይገባሉ እያስባሉ። በምጣኔ ሀብት ውስጥ የሰው ኃይልና መሬት ትልቅ የሚባሉ ሀብቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የሰው ኃይልና መሬትን ጨምሮ በርካታ ጸጋዎችን የታደለች ቤተክርስቲያን መሆኗ የሚታወቅ ነው። ታዲያ ኦርቶዶክሳዊት ቤተክርስቲያናችን ያሏትን ሀብቶች በውል ለይታ ጥቅም ላይ በመዋል አጥቢያ አብያተ ክርስቲያናትን ከነዋይ ልመና ማውጣት ትችላለች። ከዚህ ባሻገር ለምእመኗ አማራጭ የስራ ዕድል በመፍጠር በሀገር ደረጃ አሳሳቢ ነው የሚባልለትን የስራ እጦት ለመፍታት የበኩሏን አስተዋጽኦ ታበረክታለች። ያው ተሞክሮና የተወሰኑ ነገሮች የኢኮኖሚ እንቅስቃሴዎች አሉ ነው እንጂ ይባላል ነው እንጂ አሉ ተብሎ በድፍረት ለመናገር በጣም ከባድ ነው ባለበት ሁኔታ። ምክንያቱም ይኸውልህ አሁን በአዲስ አበባ ደረጃ ስታስበው ምን ያህል ምእመን ነው ያለው አዲስ አበባ ውስጥ በየአጥቢያው በየጊዜው ምናየው ነው በበዓላት በምናምን ምናየው። ማለት ከፖለቲካ አንጻር ቁጥሩ እንዲህ ነው ብለን አሁን ለመናገር ባልደፍርም፣ ትክክለኛ ስታስቲክስ ስለሌለኝ ባልደፍርም፣ በጣም ከፍተኛ ቁጥር ምናልባት ማጆሪቲው ቁጥሩ ኦርቶዶክሳዊ እንደሆነ ማየት ትችላለ። ይሄ ሕዝብ ቅድም ያልነው እየተራበ ነው። ለምን ተራበ? ይሄ ሕዝብ ማስተማሪያ ቦታ እያጣ ነው፣ እየተቸገረ ነው ህዝብ ማለት እኔ ነኝ። አለ እኔ ልጆቼን የማስተምርበት ቦታ የተቸገርኩ ነው ገባ ምናልባት እድለኛ ሆኖ አቡነ ጎርጎሮች ማስተማር የቻለ እድለኛ ሆኖ እድለኛ ሆኖ ስለ ቢያንስ ቢያንስ ከዚ ሌላው ስለሚሻል ስለሚሻል እንጂ እዛም በጣም ብዙ ክፍተቶች ሊኖሩ ይችላሉ። አጥቢያ ቤተክርስቲያናት ትምህርት ቤት ቢሰሩ ጥሩ፣ ቅድም አልከው ሀሳቦች ናቸው። ያ ብቻ አይደለም። ትምህርት ቤት፣ ህክምና ብቻ አይደለም ችግራችን፣ አይደል? ሽሮ በርበሬው፣ ጤፉ ስሄት ሁሉም እኮ ችግር ሆኖብናል፣ አይደል? ተገቢ ያልሆኑ የዋጋ ጭማሪ እየተስተዋለ በቅርቡ አንድ እሳት ዋጽዮ የሚባል የምትባል ገዳማለች ቤተክርስቲያን ወደዚህ ወደ መንዝ ውስጥ ሄደን ነበርና ጤፍ እዛ ያሉ አንድ አገልጋይ አብረውን ሄደው ነበር እና ከዚህ ሄደው እዛ የነበሩ ናቸው። ሲመጡ ጤፍ ጭነው ሊመጡ አባለኛስ ምናምን ስንላቸው እንደ ቀድማችሁ ከውት ነግሩኛሉ አንድ ኩንታል ጤፍ ስምንት ሺህ ምናምን ብር ከዛ የሚያወጣው ምን ማለት ነው። እዚህ ደግሞ 16 ሺህ ብር። ከመንዝ እዚህ ማለት አምስት መቶ ኪሎ ሜትር አይደለም፣ ሶስት መቶም አይሞላም። አንድ ሺህ ብር የትራንስፖርት ጭማሪ በኩንታል ቢኖር ዘጠኝ ሺህ ብር እዚህ ሦስት ሺህ ብር ሁለት ሺህ ብር ከተረፈ አይበቃውም መጋዴው ብለህ ደግሞ ታስብ አለ ማለት ነው። ቅድስት ቤተ ክርስቲያን ከከተማ ውጭ፣ ከአዲስ አበባ ውጭ በጣም ብዙ ሰፋፊ መሬቶች ስላሉ ግብርና ለምን አይሠራም? እና አጥቢያ ቤተ ክርስቲያኖች ላይ ወፍጮ ቤት ለምን አይከፈትልንም? እህል መሸጫ ቤቶች ለምን አይከፈቱልንም? እኛ እኮ አሁን የማንንም ሸቀጥ ማራገፊያ ሆነን የማንንም ሸቀጥ የምንሸቀጠው ምን ሰበስበው እኛ ነን ግን ቤተ ክርስቲያን ደግሞ ሸቀጣ ትሽጥ ይባላል። እየኖር ነው እኮ ስጋ የኖር እኮ እየኖር ነው አይደለ? ሰዓታቱ የተለያዩ ጸሎታቱ የሚደርስበት ቦታ አለ ቃል እግዚአብሔር የሚፈስበት ቦታ ያለን እህል ገዝቼ በመጣ አለ ያ ቦታ የተቀደሰ ስለሆነ የጌታ ደም የነጠበበት ስለሆነ፣ እንደዚህ ምንፈልገውን ነገር ከቤተ ክርስቲያን ለምን አናገኝ? በጣም ሁሌ የሚሰማን አንድ ጊዜ ዶክተር ሀዲስ ካኖሎ የሚያስተምሩ አባት ነበሩና ሲነግሩን፣ በኃይለ ስላሴ ጊዜ የቄራ ድርጅት ቤተክርስቲያን እንዲኖራት ጥረት እያደረግን ነበረ ምናምን ብለው የሆነ ነገር ተነሳነ፣ ሲነግሩን ነበር። ለምን ስጋ መሸጫ ቤት ቄራ ለምን አይኖራትም ቤተክርስቲያን ብለን ልታነሳት ትችላለ። ምክንያቱም ጾም ዝምብላችሁ ውስጥ ያስታውሉት የ16 ጾም ሲፈታ ጾሙ ሐሙስ ቀን የሚፈታ ከነው ሮብ ቀን የታረደ ምግብ ነው የሚያበሉ። ይሄ እንደው ዝም ብሎ በየአካባቢያችን ብናየው ማለት ነው ለምን እንደ ሰው ተሰልፎ ነው የሚበላው በየስጋ መሸጫ ቤቶቹ ስታየው ማለት ነው። ስለዚህ ሮብ የታረደ የምንበላው እኛ አርደን የምናቀርብበት ስለሌለ፣ ሄደን የምንገዛበት ስለሌለ ነው። ይህን ሁሉ ነገር ለመስራት ደግሞ ገዢው ትልቁ ሪሶርስ ነው። ቦታው ሌላ ትልቅ ሪሶርስ ነው። ስለዚህ ገዥውም እኛ ጋ አለ፣ ቦታውም አለ። ትንሽ ማሰብና አክቲቪቲ ውስጥ መግባት ነው። ስለዚህ ሰንበት ትምህርት ቤቶች፣ አጥቢያዎች ይህን ቢሰሩ እንግዲህ የአካባቢያቸው ነጋዴ ሕዝብ በሙሉ እነሱ ጋር ነው ይመጣል እና ብዙ ነገር ነው ለማለት ፈልጌ ነው። በሀገራችን ብሎም በመላው ዓለም፣ በምጣኔ ሀብት ውስጥ ለውጦች ፈጣን የመሆናቸውን ያህል ፈተናዎቹም እጅግ ተለዋዋጭ ናቸው። ለእነዚህ ችግሮች ደግሞ መንግስታት ብቻቸውን መፍትሄ ሊሰጧቸው የሚቻሉ አይደሉም። በመሆኑም ዕድሎችን በሙሉ አሟጦ በመጠቀም ኦርቶዶክሳውያን ለሀገር ምጣኔ ሀብት መቃናት የበኩላቸውን ሱታፌ ሊያደርጉ የተገባ ነው። ምጣኔ ሀብት ውድድርና ፉክክር የሚያይልበት ተለዋዋጭነቱም ፈጣን የሆነበት መስክ እንደመሆኑ መጠን ኦርቶዶክሳውያን ከበርካታ ምጣኔ ሀብታዊ ችግሮች ለመውጣት የተሰሩና የታቀዱ ተግባራትን ዘላቂነታቸውንም እግረ መንገድ ማሰቡ ተገቢነት አለው። እንግዲህ የሆነን ነገር ለማዝለቅ ያው መጀመር ተገቢ ነው። ሲጀመርም በንጽህና ሆኖ መጀመር መቻል አለበት። አንዱኛ ጋር ያለው ችግር እኔ የሚል በጣም ከባድ በሽታ ላይ ወድቀናል። እያንዳንዱ ነገር እኔ እያለን ነው የምናስበው። ለእኔ እኔ ሰልፍ ሴንተርድ ሲሆን ሰው በጣም ክፉ ነው። በጣም ሰልፍ ሴንተርድ ሲሆን ሌባ ይሆናል። ሰልፍ ሴንተርድ ሲሆን ለሌላው ለወንድሙ አያስብም። መጽሐፍ ቅዱስ ወንድማማቾች አብሮ ቢሆኑ ወንድሙንም ቢያስብ እንዲህ ነው ካላሰበ ይፈረድበታል ሁሉ እያለ ነው የሚያስተምረን። ስለዚህ እኔ ከሚለው አስተሳሰብ መጀመሪያ እኛ ወደሚል አስተሳሰብ መመጣት አልሚቻል እኛ ስንል ነው የቅድስት ቤተ ክርስቲያናችንም ትልቁ አስተምህሮ አንዱ። ይሄ ግላዊነት ግለሰባዊነት በቤተ ክርስቲያን ውስጥ ቦታ የለውም ቦታ የለው እንግዲህ የጥንት መጽሐፍትን ስታያቸው ጸሐፊያን ራሱ እኔ እያሉ አይጽፉ እኛ እያሉ ነው የሚጽፉት እኛ እያሉ ነው አባቶቻችን የሚናገሩት መልዕክቱን የሚያስተላልፉ እኮ አንድ ግለሰብ ነው እኛ እያሉ አንደኛ አንድም የዚህ የግለሰባዊነት የሌለበት አስተሳሰብ ነው ሁለትም ደግሞ እግዚአብሔር መንፈስ ቅዱስ ሁሌ አብሮን ነው ብለን ስለምናምንም ጭምር ነው እንግዲህ በየትኛውም ጉዳይ ላይ ሁለትም ሶስትም መሆናችሁን በመካከላችሁ እገኛለሁ ይላል መጽሐፍ ቅዱስ። ስለዚህ ሁለትም ሶስትም መሆንን ለስራ እንቅስቃሴ በምናደርግበት ጊዜ እኛ ብቻ አይደለንም፣ ሰዎቹ ብቻ አይደለንም፣ እግዚአብሔር መንፈስ ቅዱስም አብሮም ይሰራል። ስለዚህ ከዚህ አስተሳሰብ ተነስተን ስንሄድ መጀመር አንዱ ዋናው ነገር ነው። አላምዶ መቀጠል ደግሞ ሌላ ነገር ነው። ከዛ ስታሳልፎ ደግሞ ማዝለቅ ያስፈልጋል። ለማዝለቅ እኛ እያልን ከመጣን እኛ ውስጥ እኔም አለ እሱ አለ እሷ አለች። ስለዚህ የሁሉንም ጥቅም ይዞ መሄድ የሚችል አስተሳሰብ እንፈጥራለን ማለት ነው። አንዱ ይሄ ነው። ከዛ ባሻገር ለማስቀጠል ወይም ዘላቂ ልማት ለማምጣት በደንብ ዘመኑን የዋጅ አስተሳሰብ ማሰብ ነው። ዘመኑ ምንድን ነው የሚፈልገው? የዘመኑ ዘመኑ የሚፈልገው አሰራር ምን ይመስላል? ይህንን በደንብ መቃኘት ይፈልጋል። እንግዲህ በቀደመ አስተሳሰብ የዛሬውን ነገር ልምራ ብትለው አይሆንም እናንተ ወጣቶችም የማትቀበሉት ነገር ነው የሚሆነው፣ አይደል? መቼስ ዘመኑ እንዲዋጅ ትፈልጋላችሁ። አባቶቻችን የቀደመ ነገር የሰሩበት አስተሳሰብ ፍላጎት ዘመኑን ነው ያን ዘመን ስለሚመስል፣ ዛሬ ላይ ደግሞ ሌላ ዘመን ነው ያለው። ይህንን ዘመን የሚመስል አስተሳሰብ፣ አሰራር እና ስልጣኔውን ተከትለን ቅድስ ቤተክርስቲያን በምትፈቅ በምትፈቅደው እና በምት ስርዓትና ህጓን በጠበቀ መንገድ መፈጸም ነው ስርዓትና ህግ ያላት ቤተክርስቲያን ስለሆነች ማለት ነው። ዘመኑን መዋጀት ሲባልም በደንብ መሰመር ያለበት ነገር እንደው ዝም ብሎ እንደፈለገ ዝም ብሎ እየተነሳ የሚደረግ ነገር አይደለም። እኛ ቤተክርስቲያን ውስጥ ያለው ለእያንዳንዱ ለምናደርገው ነገር ስርዓት አለው። ያን ስርዓት ተከትለን ሳይንሱን ተከትለን ስንሄድ ይዘልቃል፣ ዘላቂ ልማት ይሆናል። ለውጥ ማምጣት የምንፈልግ ከሆነ ለውጥን ከውጭ መጠበቅ በጨራሽ የለብን። ለውጥ ከውስጥ ከእኔ ነው እኔ ጋም ያለው የፈለገህን ያህል ኢነርጂ ያለህ ሰው እውቀት ያለህ ሰው ገንዘብ ያለህ ሰው ሆነህ እኔ ጋር በትመጣ እኔ ውስጤ ካልተለወጠ አስቸጋሪ ከእኔ ነው ከውስጥ ነው። ስለዚህ ሁሉም ሰው ከውስጡ ለውጥ እንዲያመጣ፣ ሀሳቦችን እንዲያያቸው፣ ከውስጥ እንዲወጣ ለማድረግ አመለካከት ላይ መስራት ምንም ምንም ጥያቄ የሌለው ነገር ነው። ስለዚህ የትኛውንም ችግር መፍታት ከፈለግን ከውስጣችን ለችግሩ ለእያንዳንዱ ችግር መፍትሄ ስላለው ማለት ነው። የቀደመ የቀድሞ አባታችን እንግዲህ የመጀመሪያው ሰው አዳም የተሰጡት ሀብታት አሉ አይደል ሰባት ሀብታት የሚባሉት ሰባት ሀብታት። ከነዛ ሀብታት ውስጥ አንዱ ሙሉነት ነበር። ከሙሉነት ነው የጎደል ነው። ስለዚህ የጎደለብንን ለመሙላት በቅዱስ ቤተ ክርስቲያናችን አስተምህሮ መሰረት ትጥቅ መታጠቅ ያስፈልጋል ማለት ነው። የእውቀት ትጥቅ ያስፈልገናል። የግንዛቤ ትጥቅ ያስፈልገናል። እንግዲህ የቀደመው አባቶቻችን ገዳማት ላይ ስትሄድ ማይ ለማብ ተብሎ የሚታሰብን ነገር አልምተው እናያለን። ደረቅ ነገር ላይ ድንጋይ ነገር ላይ ውሃ የሌለበት ነገር ላይ የሚገርም በሆነ በማይሆን ቦታ ላይ አስገራሚ የሆነ ነገር ያሳዩናል። አይተናል አለ። አሁንም ለአብነት አሉ እነዛ ነገሮች ከየት መጡ ብለህ ስታስብ አእምሯቸው ውስጣቸው የነበረው ነገር ስላወጡት እግዚአብሔር መንፈስ ቅዱስ ደግሞ አብሯቸው ስለሆነ ነው። ስለዚህ አሁንም ቢሆን እግዚአብሔር መንፈስ ቅዱስ አብሮን እንዲኖር ሁሉም ሰው ወደ እግዚአብሔር ተመልሶ ሀሳብ እያሰበ ችግሩን መቅረፍ ካልቻለ አስቸጋሪ ነው የሚሆነው ማለት ነው። ከውስጥ ይውጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኦርቶዶክሳውያን ለዘመናት ሲገለገሉበት የኖሩትን እንደ ዕድር መረዳዳትና አብሮ መኖር የመሰሉ ሶሻል ካፒታል ወይንም ማኅበራዊ ሀብቶችን ወደ ምጣኔ ሀብታዊ እንቅስቃሴ እንዲያሳድጉት ልታስተምር ይገባል።